እንግዲህ የሙሽሮቹ የመጨረሻ ቀን ነው ማለት ነው። ለህላዚም ቅርቅር እያለኝ ነው በጣም ከባድ አሰላሙ አሌይኩም ረህማቱላህ ባረካቱ ውድና የተከበራችሁ የቻናል ቤተሰቦች፣ እንደምን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ለየት ለየት ይላል ማለት ነው። ውድ ቤተሰቦች፣ ላይክ ላይክ ሸርሸር እያረጋቸው አበረታቶች ከጎን የሆኑ አግዞኝ ዛሬ እንግዲህ የሙሽሮቹ የመጨረሻ ቀን ነው ማለት ነው ለላዚም ላዚም ቅርቅር እያለ ነው። በጣም ከባድ ነው እንግዲህ። ዛሬ ዱአ ብለዋል። ወጥ ሊሰራ ነው ትልቅ ብረት ስተታጥደዋል። ላሳያቸው ላሳያችሁ እስኪ ያው እንግዲህ እዚህ ሽንኩርታችንን ምናምን ጣጥተናል ማለት ነው። በትልቅ ጎላ ነው የሚሰራው ብዙ ሰው ስለሚሰበስብ ስለሚሰበስብ ማለት ነው። ማለት ስራ ላይ ነን ዛሬ ማለት ነው። ከጠዋቱ ሰዓታችን አጣጥ ጥደናል ማለት ነው። ያው እዛም እንደምታዩት ቡና እየፈላ ነው። ቡና ሊጠጡ ነው የጠዋቱ ቡና ማለት ነው። እኛም እዚህ ጥደናል እንግዲህ። የማይታበስኩል ወደፊት ደግሞ አዲስ ሰርግ በአዲስ በደስታም አላ ያምጣው እያልን ዶአ ነው ማለት ነው። እንግዲህ አሁን የተሞሸሩት ዛሬ ዶአቸውን አድርገው ደግሞ ምንድን ነው የሚባለው ከባር ነው በጣም ቤት ውፍና ያለ ነው ደግሞ እንጂ፣ በጣም ኧረ አለ። የዛሬው ደግሞ በሁለት የሆነ ጊዜ ነው። ጨምር እንጂ ያፈርሰዋል፣ ወይ ከባድ ነው

ላጭሱ እንግዲህ፣ ሚዜዎቹ ቁርስ እየበሉ እኔ እያማሰልኩ ነው ማለት ነው። ቤተሰብ ወገቢን ያዛርጌ ትልቅ ብረት ድስት ስለሆነ የተጣደ ያው በደንብ መማሰል አለበት። ብስሚላ ቤተሰቦች፣ ወ ላይ ብርድ ሊገለን ነው። ብርዱ ማለት ነው። ብስሚላ ታዉት እንደው አይወራም። ይህ ጉልበቴ ሁሉ ራሱ በጣም አመመኝ ብር ብርድ ገብቶብኝ ማለት ነው። እና ሳቱ ላይ ራሱ ባንቃቀም ባንቃቀም